ንግግር ለማድረግ አሊያም ሐሳቦቻችሁን እንዴት አድርጋችሁ ለሌሎች በጥሩ ይዘት መግለጽ እንዳለባችሁ ግራ የሚገባችሁ ሰዎች ካላችሁ በእርግጠኝነት በዚህ ቪዲዮ ላይ የምናነሳቸው እነዚህ ሶስት ሐሳቦች እንዴት አድርጋችሁ ይህን ክህሎት ማሳደግ እንደምትችሉ ላቅ ያለ ግንዛቤ ይፈጥሩላችኋል። ከዛም አልፎ በእያንዳንዱ ሐሳቦች ላይ የተጠቀሱትን ሁለት ተግባራት በየዕለቱ ለማከናወን ፈቃደኛ ስትሆኑ እራሳችሁን የምታመሰግኑበት አንድ የምስጋና በር ትከፍታላችሁ። ቤቴል እባላለሁ። የመግባባት ክህሎታችሁን ማሳደግና ንግግሮቻችሁን ላቆዳለ ደረጃ መውሰድ የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉ እጋብዛችኋለሁ። በመጀመሪያ ደረጃ ሁሉም ጎበዝ ተናጋሪ የምትሏቸው ሰዎች ጋር በተመሳሳይነት ልታገኙት የምትችሉት አንድ ነገር ካለ የሀሳብ ጥራት ይባላል። የሀሳብ ጥራት ማለት አንድን ሀሳብ በተገቢው ቅርጽና በጥሩ ይዘት ግልጽ አድርጎ መረዳት መቻል ማለት ነው። ያም ሐሳቦቻችሁን ለሌሎች ማስተላለፍ በምትፈልጉበት ጊዜ ላይ ግልጽና ቀላል ሆኖ እንዲደርስ ሰፊ የሆነ ሚና ይጫወታል። ብዙ ሰዎች ማወቅ ብቻውን ጎበዝ ተናጋሪ ያደርጋል ብለው ያስባሉ። ሆኖም ግን ሐሳቦቻችሁን በጥልቀት መረዳትና ከሐሳቦቻችሁ ጋር ሰፊ ጊዜ አብራችሁ ማሳለፍ ካልቻላችሁ ጎበዝ ተናጋሪ መሆንን አዳጋች ያደርገዋል። ምክንያቱም ሀሳቦች አእምሯችን ውስጥ ልክ እንደ በብል እየሰሩ ነው የሚቀመጡት። ስለ አንድ ነገር የምታገኙት መረዳት ከተለያየ አቅጣጫ የምንመጣ ስለሆነ እነዛን እንደ በብል እያደረገ ነው አእምሯችን የሚያስቀምጣቸው። እነዛን ወደ አንድ ቅርጽ ማምጣት ካልቻለን ዓላማውን የጠበቀ ንግግር ለማድረግ አዳጋች ያደርግብናል። ከዛም አልፎ መከተል ያለበት መቅደም ካለበት ቀድሞ ሊገኝ ይችላል። ታስታውሱ እንደሆነ ፐዝል የሚባል የምንጫወተው ጌም ነበረ። የምስል ስብርባሪዎች ይሰጡናል። እነዛን የምስል ስብርባሪዎች ትክክለኛው ቦታ ላይ በማስገባት የምስሉን ትክክለኛ ገጽታ ለማግኘት ጥረት እናደርግ ነበር። እነዚያ የምስል ስብርባሪዎች ትክክለኛ ቦታቸውን ማግኘት እስካልቻሉ ድረስ ምስሉን ልናገኝ እንደማንችለው ሁሉ ሀሳቦቻችንም ልክ እንደዛው ናቸው። ትክክለኛውን ቦታና ስፍራ ካልሰጠናቸው በደንብ ልንረዳቸውና ጠንቅቀን ልንገነዘባቸው አንችልም። በሰዎችም ዘንድ የሚፈጥሩት ምስል ተመሳሳይነት ያለው ነው የሚሆነው። ስለዚህ ይህንን ሊያስተካክሉ የሚችሉ ሁለት ተግባራቶችን ነግራችኋለሁ። የመጀመሪያው ሐሳቦቻችሁን ማሰላሰል መቻል ይገባኛል። ይህን ጉዳይ ብዙዎች የሚያስደስት አይደለም። ሆኖም ግን ጎበዝ ተናጋሪ መሆን ካለባችሁ የግድ ልታደርጉት የሚገባ ጉዳይ ነው። በቀን 10፣ 15፣ 20 ደቂቃ ወስዳችሁ በመሰረታዊነት ልንጋራቸው በምንችላቸው ጉዳዮች ላይ ለማሰላሰል ሙከራ ማድረግ ነው። ህይወት ለእናንተ ምንድን ነች? እምነት እንዴት ታዩታላችሁ? ተስፋ፣ ፍቅርን እነዚህን ጉዳዮች እየወሰዳችሁ በየቀኑ ለማሰላሰል መሞከር ነው። እነዚህን እያደረጋችሁ በመጣችሁ ቁጥር ሀሳቦቻችሁን የበለጠ ወደ አንድ ጨምቆ የሚያመጣ ሂደት እንዲፈጠር ያደርጋል። ከዛ ያንን ሀሳብ ደግሞ ወረቀት ላይ ለማስፈር መሞከር እዛ ወረቀት ላይ ያሰፈራችሁት ሀሳብ የበለጠ ከናንተ ጋር እንዲዋሃድ ያደርገዋል። ያንን የበለጠ እያሳጠራችሁ መጽሐፍ ሙከራ ማድረግ በ50 ቃል የገለጻችሁትን በ25፣ በ25 ያደረጋችሁትን በ10 እያደረጋችሁ የበለጠ ለማሳጠር መሞከር። የበለጠ አጥሮ በተረዳችሁት ቁጥር ግልጽ የመሆን እድሉና እናንተም ለሌሎች አብራርታችሁ ለመግለጽ እንድትችሉ ሰፊውን ሚና ይጫወታል። ከዛም በዘለለ በጥልቀት ልረዳው ካላችሁ ከ3 እስከ 5 ለምኖችን መጠየቅ። ለምሳሌ እምነት እንደዚህ እንደዚህ ነው ለኔ፣ ብላችሁ ካሰፈራችሁ በኋላ ለምን እንደዚህ እንደዚህ ስለሆነ ለምን እንደዚህ እንደዚህ ስለሆነ እያላችሁ ከሶስት እስከ አምስት ለምኖችን እየጠየቃችሁ መመለስ ከቻላችሁ ሀሳቡን በደንብ ለማስረዳት እድል ታገኛላችሁ። ምክንያቱም አንድ የሚባል አባባል አለ፣ በአጭሩ ልትገልጸው ያልቻልከውን ነገር በማብራራት ልታስረዳው አትችልም ይባላል። ሁለተኛ ማስታወሻ መጽሐፍ ወይም ጆርናል ይሄን ሐሳብ በተደጋጋሚ የሰማችሁት ጉዳይ እንደሆነ ተስፋ አደርጋለሁ። ሆኖም ግን በተገቢ ሁኔታ ተረድተኗል ብዬ አላስብም። ምክንያቱም ሊሰጠን የሚችለው ጥቅም በጣም ዘርፈ ብዙ ነው። ሀሳቦቻችንን ሐሳቦቻችንን መገንዘብ፣ ስሜቶቻችንን ለማጤንና ለማጥራት፣ ስለ ራሳችን ያለን መረዳት እንዲያድግ፣ እንደዚሁም ደግሞ ስለ ነገሮች ያለን ግንዛቤ እያደገ እንዲመጣ ሰፊ የሆነ ጉልህ ሚና ይጫወታል። በመሰረታዊ ጉዳዮች ላይ ለመጻፍ ሞክሩ። ሐሳቦቻችሁ ምን ይመስላሉ? ስሜቶቻችሁ ምን ይላችኋል? ስለ ያላችሁን ግንዛቤ መረዳቶች ለማስፈር ሞክሩ። ሁለት ሶስት ገጽ እንድትጽፉ አይደለም፣ በትንሹ ጀምሩት፣ በአምስት በአስር ገጽ። ምክንያቱም በትንሹ የጀመራችሁት ነገር ጥቅሙን እያያችሁት ስትሄዱ የበለጠ እየወደዳችሁት እያሰፋችሁት እንድትመጡ ይሆናል። ሰፋ አድርጌ ልጀምር በሞራል የጀመራችሁት ነገር ግን ከእናንተ ጋር አብሮ በተደጋጋሚ ለመዝለቁ ተጠየቅ እንዲነሳበት ያደርጋል። እንዳልኳችሁ በትንሹ ትንሽ ጊዜ ወስዳችሁ፣ ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል፣ ለመጻፍ ሞክሩ። ይህን እያደረጋችሁ በሄዳችሁ ቁጥር የሐሳብ ጥራት በእነዚህ ሁለት ተግባራት እያገኛችሁት እንድትመጡ ያደርጋል። ሆኖም ግን ወበስ ተናጋሪ ለመሆን ስታስቡ የግድ ወደ ሁለተኛው ጉዳይ መሻገርን ይጠበቅባችኋል። የአዕምሮና የአንደበት መናበብ። አንዳንድ ሰዎች ምናልባት አጋጥሟችሁ ሊሆን ይችላል አይምሮዬ በጥሩ ያስባል፣ ሆኖም ግን በማስበው ልክ ለመናገር ስፈልግ ያዳግተኛል፣ በአይምሮዬ በማስበውና በምናገረው መካከል ልዩነት ይከሰታል ምናምን ሲሉ ሰዎች ሰምታችሁ ታውቀው ይሆናል። ይሄ በመጀመሪያ ደረጃ ሊከሰት የሚችለው የአንደበት ከአእምሮ ጋር ያለው መናበብ ደካማ መሆን ነው። በአንድ ሲስተም ዩኒት እና በአንድ ስፒከር መካከል ያለው የገመድ ዝርጋታ ትክክል ካልሆነ ልናገኝ የምንችለው የድምፅ ጥራት ትክክል እንደማይሆን ሁሉ የነዚህ የመንጋጋ፣ የጉሮሮ፣ የምላስ፣ የከናፍሮቻችን አቀላጥፎ መናገር አለመቻል በአእምሯችን ልክ ሐሳቦችን ለመግለጽ አዳጋች እንዲሆንብን ያደርጋል። ስለዚህ ይህንን አስተካክለን በአእምሯችን ፍሰት ልክ አንደበታችን አቀላጥፎ መናገር እንዲችል ማድረግ ካለብን የግዴታ አንደበታችን ቀልጣፋ መሆን ይጠበቅበታል። ይህን ለማድረግ ደግሞ ልናደርጋቸው የምንችላቸው ሁለት በደንብ የጠቀሙኝን እንቅስቃሴዎች ወይም ተግባራት እነግራችኋለሁ። የመጀመሪያው በየለቱ ንግግር ማድረግ መቻል ነው። መስታወት ፊት ቆማችሁ ለራሳችሁ ሀሳቦችን እየመረጣችሁ ንግግር ለማድረግ መሞከር ነው። ምናልባት የሚሰማችሁ ሰው ካለ ሰየው፣ ግን የእናንተን ንግግር በየለቱ የሚያዳምጥ ሰው ላይኖር ይችላል። ስለዚህ ሰው እንዳለ እያሰባችሁ ሀሳቦቻችሁን ለማካፈል ጥረት ማድረግ ከዛ በሁለት በሶስት ቀን ልዩነት ራሳችሁን ቪዲዮም ሊሆን ይችላል፣ ኦዲዮም ሊሆን ይችላል፣ ራሳችሁን እየቀረጻችሁ ለመገምገም መሞከር። ነገር ግን ስትገመግሙ የቀረጻችሁትን ቢያንስ ለአንድ ቀን ገለል እንዲል አድርጉ ከእናንተ። ምክንያቱም የስሜት አታችመንት ባላችሁ ቅጽበት ወዲያው የምታደርጉት ነገር ድክመቶቻችሁንም ይሁን ጥንካሬዎቻችሁን በንጹህ ዓይን እንድታዩ ላይመራችሁ ይችላል። ከአንድ ሁኔታ ጋር በራቃችሁ ቁጥር በጥራት ድክመቱንም ጥንካሬውንም ለማየት የሚያስችለው ዓይን እንዲከፈት ስለሚያደርግላችሁ ማለት ነው። በሁለተኛ ደረጃ የምላስ ማፍታቻ ወይም ነጮቹ ታንግ ትዊስተርስ ይሏቸዋል እነሱን ወስዳችሁ ለመለማመድ መሞከር። ለምሳሌ እኛ ሀገር የነበሩ በበግ ቤት በገባ፣ በበግ ቤት በገባ፣ በበግ ቤት በገባ፣ በበግ ቤት በገባ። ትንሽ ከበድ የሚል ለከብቶቹ ኑግ አለጥልጣችሁላቸዋል ወይስ አላለጠለጣችሁላቸው? ካላለጠለጣችሁላቸው፣ አለጥልጡላቸው። ለከብቶቹ ኑግ አለጥልጣችሁላቸዋል ወይስ አላለጠለጣችሁላቸው? ካላለጠለጣችሁላቸው፣ አለጥልጡላቸው። በተለይ ሁለተኛው በጣም ከበድ የሚል ስለሆነ ብዙ ሰዎች ለማለት ሲቸገሩ በተደጋጋሚ ታዝብ ያለውና፣ እንደነዚህ የመረጣችሁ ይሄ ምላሳችሁ ከናፍሮቻችሁ፣ መንጋጋችሁ፣ ጉሮሯችሁ ቀልጣፋ እንዲሆን ከባባድ የአእምሯችሁን የሐሳብ ፍሰቶች ማስተናገድ እንዲችል ሰፊ የሆነውን ድርሻ ይጫወታሉ። ሌሎችም ነበሩ ነገር ግን ላስታውሳቸው አሁን ላይ አልቻልኩም። እናንተ ካገኛችሁ አሪፍ ነው። ነገር ግን አልሆን ካለ ዩቲዩብ ላይ ገብታችሁ ታንግ ትዊስተርስ ብላችሁ ሰርች አድርጋችሁ የሚመጡላችሁን ለመጠቀም ሞክሩ። እንግሊዘኛ መሆኑ ላይሰጣችሁ የሚችለው ጥቅም አለ። ለምሳሌ እንደ ፕሮናውንሴሽን አክሰንት ምናምን የሚባሉትን ነገሮች ላታገኟቸው ትችላላችሁ። ነገር ግን በዋነኛነት እኛ የፈለግነውን ከባባድ ቃላትን አንደበታቸው አቀላጥፎ እንዲናገር የሚያስችለውን አቅም ግን እንድትላበሱ ያደርጋችኋል። ጥናቶችን ለማየት ሞክሬአለሁ። ስለዚህ ምናልባት ይጠቅማችሁ ከሆነ እዚህ ጋር አስቀምጥላችኋለሁ። እነዚህን እያደረጋችሁ ስትመጡ በትክክል ንግግር ለማድረግ የሚያስችል አቅም ላይ ትላበሳላችሁ። ሆኖም ላቅ ወዳለ ደረጃ ንግግሩን መውሰድ ካስፈለገ ሶስተኛውን ጉዳይ መረዳት ይጠበቅባቸዋል። ቃላት ቃላት በአንድ መደበኛ ተናጋሪ በምትሉትና ጎበዝ ተናጋሪ ነው በምትሉት ሰው መካከል ያለው ልዩነት የሚፈጥሩት ቃላቶች ናቸው። እነዛ ጎበዝ የምትሏቸው ተናጋሪዎች ሆን ብለው ስራዬ ብለው ቃላቶቻቸውን የሚመርጡ ሰዎች ናቸው። ለዛም ነው ንግግሮቻቸው በሰው ልቦና ውስጥ በቀላሉ ለመግባት የሚችለው። ቃላት ከምናስበው በላይ ከጀርባቸው ስሜትን አዝለው ነው ወደ ሰዎች የሚንደረደሩት። ስለዚህ እነዛን ስሜቶች ለሰዎች ማጋባት በቻለ ልክ ከአእምሮ ይልቅ ለልብ እንዲነገሩ እድል እንዲፈጠር ያደርጋሉ። አንድ ሰው እንደ ሁኔታውና እንደ ቋንቋው ሊለያይ ቢችልም በአማካኝ ከ20ሺ እስከ 35ሺ የሚደርሱ ቃላትን በእድሜ ዘመኑ ሊያውቅ ይችላል ተብሎ ይታሰባል ወይም የመዝገበ ቃላት እንዳሉት ይታመናል። ነገር ግን ከዛ መሃል አገልግሎት ላይ ሊያውል የሚችለው ከ500 እስከ 1500 ያሉት ነው፣ በተደጋጋሚ የሚጠቀመው ነጮቹ ቨርባል ብራንድ ይሉታል። እኔ ደግሞ ወደ እኔ የቃላት ግዛት ብዬ ይጠቀመዋለው ቃሉ እና እነዛ የቃላት ግዛቶቻችሁ በተደጋጋሚ የምትጠቀሟቸው ናቸው። ከዛ 500 እስከ 1500 መዝለል የማይችሉ ማለት ነው። ስለዚህ እነዛን ማሻሻል እና ማሳደግ ይጠበቅባችኋል። ቃላቶቻችሁ የተመረጡ የበለጠ ያደጉ ከነዛ ከ20 እስከ 35 ሺህ ውስጥ ካሉት ማውጣትና ወደ ላይኛው የአእምሮአችሁ ክፍል እያመጣችሁ አገልግሎት ላይ እንዲውሉ ማድረግ ይጠበቅባችኋል። ስትሰሙ የምትረዷቸው ነገር ግን አገልግሎት ላይ የማታውሏቸው ማለት ነው። እነዛ ለማምጣት ምን ማድረግ እንችላለን ስትሉ፣ ሁለት እጅግ በጣም የጠቀሙኝን እንቅስቃሴዎች ልንገራችሁ። የመጀመሪያው ተመሳሳይነት ያላቸውን ቃላቶች መሰብሰብ ነው። ለምሳሌ ማድረግ፣ መተግበር መከወን መስራት፣ እያላችሁ አንድ አይነት ትርጉም ሊሰጡ የሚችሉ ቃላትን መጻፍ መቻል ማለት ነው። ከዛ እነዛ የጻፋችኋቸውን ቃላቶች በየእለቱ ለመለማመድ ሙከራ ማድረግ። ለምሳሌ ይሄንን ተግባር በየእለቱ ማድረግ ብትችሉ የሚገርም ለውጥ ማየት ትችላላችሁ። ይሄን ተግባር በየእለቱ ማከናወን ብትችሉ የሚገርም ለውጥ ማየት ትችላላችሁ። ቃሉ አንድ አይነት ነው፣ ሆኖም ግን አሁን ማከናወን ስትሉ ከያኔ የሚል ቃል ውሉድ ነው። ስለዚህ ከያኔ ማለት አንድ ነገር በጥበብ የሚሰራ ማለት ነው። ማከናወን ስትሉ የአንድን ነገር ከማድረግ የዘለለ በጥበብ ማከናወን ወደሚል ይወስደዋል ቃሉ። ስለዚህ እንደዚህ ያሉ በጣም ትናንሽ የሚመስሉ ለውጦች ወደ ቃላት ግዛታችሁ ባስገባችሁ ልክ በሰዎች ዘንድ የሚኖራችሁ ተደማጭነት እያደገ እንዲመጣና በቀላሉ ቀልብን መግዛት እንድትችሉ እድል ይፈጥሩላችኋል። ስለዚህ እንደዚህ የጻፋችሁ እነዛን ቃላት በየዕለቱ በንግግር ለመግለጥ ሶስት አራቴ እያንዳንዱን ቃል ለመናገር መሞከር ነው። አምሯችሁ እንዲለምደው ማለት ነው። ከዛ ሳታስቡ በንግግር መሀል እራሳቸውን እንዲወጡ ያደርጋል። ሌላኛው ደግሞ ሐሳብ በንግግር መሀል መግታት መቸው። በምትገቱና ክፍተት በምትሰጡበት ጊዜ እነዛ ከስር ያሉ ቃላቶች ወደ ላይኛው መጥተው ለንግግር አገልግሎት እንዲውሉላችሁ እድል ይፈጥርላችኋል። ሁለተኛ ከባቢያችሁ፣ ከባቢያችሁ ምን ይመስላል? ከነማን ጋር ነው የምትውሉት? ምን አይነት ተግባራቶችን ነው የምታደርጉት? ምን አይነት ፕሮግራሞችን ነው የምታዳምጡት? እነዚህ በንግግራችሁ ላይ ሰፊ የሆነ ድርሻ አላቸው። አንድ ነገር የገባ ነገር አይቻለውም። ለአንድ ወፍጮ ጤፍ ሰታችሁ በርበሬ እንደማጠብቁት ሁሉ እናንተም ልታስተና በአንደበታችሁ ልታስተናግዱ የምትችሉት በጆሮአችሁ ያስገባችሁትም። ስለዚህ ዙሪያችሁን ለመከላከል ሞክሩ። የበለጠ ጊዜያችሁን ያ ልትሆኑ በምትፈልጉት ሰው አይነት ቅርጽ ላይ ራሳችሁን ለማስቀመጥ ሞክሩ። የምትሰሟቸውን የምታዩቸውን ከባቢያችሁ የሚመስለውን በአብዛኛው በዛ ሰው ቅጽር ውስጥ ለማዋል ሞክር። እነዚህን ሶስት ነገሮች ራሳችሁ ላይ በሰራችሁባቸው ቁጥር የሚገርም ንግግርን ለማድረግ የሚያስችል አቅም ያላብሷቸዋል። ነገር ግን ከዚህ በላይ አቅም እንዲላበሱ ካስፈለገ ከሰዎች አእምሮ ይልቅ ከሰዎች ልብ መነገር ይጠበቅባቸዋል። ያንን ለማድረግ ደግሞ የሚረዳን ዋነኛው ነገር እውነተኛነት ይባላል። በእውነተኝነት የምታወሯቸው ሀሳቦች ሰዎች ጋር ስሜቶችን ይዘው ነው የሚሄዱት። ስሜቶችን ይዘው የሚሄዱ ነገሮች ደግሞ ከአእምሮ ይልቅ ለሰዎች ልብ ይነገራሉ። ያኔ ሰዎች እንዲያዳምጧቸው፣ ሰዎች ትኩረት እንዲሰጧቸው፣ የእኔ ብለው እንዲቀበሏቸውና ከእናንተ ጋር ጥሩ የሆነ መስተጋብር እንዲፈጥሩ ሰፊ የሆነ እድል ያመቻችላቸዋል። ያኔ ቅድም እንዳልኳችሁ ራሳችሁን የምታመሰግኑበት አንድ የምስጋና በር ትከፍታላችሁ ምክንያቱም